ጀነት መግባት የሚፈልግ ብቻ ያዳምጥ። ጀነትን አብረዋችሁ መግባት ለምትፈልጓቸው ወዳጆቻችሁ ሼር ወይም ሜንሽን አድርጓቸው። ወደ ጀነት የሚያዳርሱ በጣም ብዙ መልካም ስራዎች አሉ። ከነዛ ውስጥ በአላህ ፍቃድ 19 መንገዶችን እነግራችኋለሁ። ቢያንስ ከ19ኙ ውስጥ አምስቱን ለመተግበር እንሞክር ኢንሻአላህ። በስተቀኝ በኩል ያለውን ቀዩን የፕላስ ምልክት ያልነካ ካለ መንካቱን ያረጋግጥ። ወደ ጀነት የሚያዳርሱ 19 መንገዶች አንደኛ በአላህ አንዳችም ነገር ሳያጋራ ከአላህ የተገናኘ ሰው ጀነት ገባ ሁለተኛ በአላህና በመልእክተኛው ያመነ ሰላትን በትክክል የሰገደ ረመዳንን የጾመ አላህ ጀነት ሊያስገባው ግድ ነው ሦስተኛ የአላህን ውዴታ ፍለጋ መስጂድ የገነባ ሰው አላህ በጀነት ውስጥ ተመሳሳይ ቤት ይገነባለታል አራተኛ ጠዋትም ሆነ ማታ ወደ መስጂድ የሚመላለስ ሰው በተመላለሰ ቁጥር አላህ በጀነት ውስጥ ማረፊያ ያዘጋጅለታል። አምስተኛ በሁለት እግሩና በሁለት ከንፈሩ መካከል ያለውን ለመጠበቅ ቃል ለገባልኝ ሰው በጀነት ቃል እገባለታለሁ። ስድስተኛ በቀንና ሌሊት ውስጥ ዐሥራ ሁለት ረካዓዎችን ሱና የሰገደ ሰው በእነሱ ምክንያት በጀነት ውስጥ ቤት ይገነባለታል። ሰባተኛ፣ ዕውቀት ፍለጋ መንገድ የገባ ሰው በዚያው ምክንያት አላህ ወደ ጀነት መንገድ ያገራለታል። ስምንተኛ፣ አንድ ሰው ውዱን አሳምሮ አድርጎ በሙሉ ሐሳቡን አሰባስቦ ሁለት ርካዐዎችን አይሰግድም ጀነት የጸናችለት ቢሆን እንጂ። ዘጠነኛ፣ አላህን በጌትነት እስልምናን በሃይማኖትነት ሙሐመድን ሰለላሁ ዓለይህ ወሰለም በነቢይነት ወደድኩ ብሎ ከልቡ ያለና በተግባር የፈጸመ ሰው ጀነት ጸናችለት። አስረኛ የመጨረሻው ቃሉ ላኢላሃ ኢለላህ የሆነ ሰው ጀነት ገባ። አሥራ አንደኛ ለአላህ ዘጠና ዘጠኝ ስሞች አሉት ለመቶ አንድ ሲቀር እነርሱን ጠንቅቆ ያወቃቸው ጀነት ገባ። አሥራ ሁለተኛ ተቀባይነት ያገኘ ሐጅ ምንዳው ጀነት ብቻ ነው። 13ኛ እኔና የቲምን የሚንከባከብ ሰው ጀነት ውስጥ እንዲህ ነን። 14ኛ ሰላምታን ያበዛ፣ የተቸገረን ያበላ፣ ሰዎች በተኙበት የሌሊት ሰላት የሰገደ ጀነትን በሰላም ይገባል። 15ኛ እውነት ወደ ጽድቅ ነገር ይመራል፣ ጽድቅ ነገር ወደ ጀነት ይመራል። 16ኛ በሽተኛን የጠየቀ ወይም ወንድሙን የጎበኘ አማርክ አካሄድህም ምንኛ ማረ ከጀነት ማረፊያ ተዘጋጀልህ በማለት ተጣሪ ይጠራዋል። 17ኛ ሰዎችን በብዛት ጀነት የሚያስገባው የአላህ ፍራቻና መልካም ስነ ምግባር ነው። 18ኛ እኔን የታዘዘ ጀነት ገባ፣ እኔን እምቢ ያለ በእርግጥ አመጸ። 19ኛ ከእያንዳንዱ ሰላት በኋላ አያተ ልኩርስይን የሚያነብሰው በርሱና በጀነት መካከል የሚጋርደው ሞት ብቻ ነው። ሙሉን ላደመጠ አላህ ይዘንለት። አላህ ሁላችንንም በጀነተ ልፊርዳው ሲሰብስበን አላሁመ አሚን። ዛሬ ለሆኑ እህቶቻችን ዱዓ እናደርጋለን። እኔን እኔን አይመለከተኝም ብላችሁ አታሳልፉት። የእኛ ዱዓ በጣም ስለሚያስፈልጋቸው በትዕግስት አድምጠን ከልባችን አሚን እንበል። በተጨማሪም ሼርና እና ኮፒ ሊንክ በብዛት በማድረግ ደጋግ የአላህ ባሮች ጋር እንዲደርስ እናደርገው፣ ኢንሻአላህ። ጠያቂው እንዲህ ሲል ይጠይቃል። ለምንድን ነው እስካሁን ስካውን ያላገባሹ? ምንድን ነው እንደ ዘልዛላ ሴት የምትሆኚው? ሴት ልጅ ከደረሰች የግድ ማግባት አለባት። ለምን በእድሜሽ ትቀልጂያለሽ? ትዳር ይዘሽ ለምን አትሰበሰቢም? አላት። እሷም ልክ ነህ እኮ ግን እይ፣ እዛ ጋር ታናናሽ ወንድምና እህቶቼ ናቸው ልጅነታቸው ብዙ የሚያስቦርቃቸው፣ አየሃቸው? ሲጫወቱ እንደምታየን፣ በኑሯችን ደከም ብለን ነው የምንኖረው። አየሃት? ይህቺ ቤት ተከራይተን ነው የምንኖርባት። ወላጆቼ ጤና ከራቃቸው ሰንበት በት ብለዋል። እነዚህ ነፍሶች ሁሉ እገዛይ ያሻቸዋል። ስለ እነሱ መኖር ነው እያኖረኛለሁ። ስለ እኔ መኖር ብጀምር ምን የሚሆኑ ይመስልሃል? ግድ የለም ማወቅ አይቻልህም። የተቸገሩ ቤተሰብ ያላት ሴት እስከነ ቤተሰቧ የሚቀበል ስንቱ ነው? ተወውሱንም እሺ የሆነው ይሁን ብሎ ያገባኝ በኋላ ላይ ቤተሰቦቼን አይናችሁን ላፈር ቢል ምን ይውጠኛል? የባል ሐቅ ባለመወጣት ልከሰስ ወይስ የወላጆችን ሐቅ በማጉደል ልቀጣ? እውነት ነው ትዳር ያስፈልገኛል። ቤተሰቦችስ መኖር አያስፈልጋቸውም? ወንድምና እህቶችስ ተስፋቸውን ማጣት አለባቸው? በዚህ ውጥንቅጥ ውስጥ ሴትነቴ ትዳር የሚቀበል ይመስልሃል? ግን እኮ ግድ የለህም። እኔን ሆነ ኖረህ ስለማታውቅ አትረዳኝም ብላ መለሰችለት። ቢስሚላህ አልሐምዱሊላህ አሰላቱ ወሰላሙ ዓላ ረሱሊላሂ ሶለላሁ ዓለይሂ ወሰለም ከራሳቸው ደስታ በላይ የቤተሰቦቻቸውን ደስታ ባስቀደሙ እህቶቻችን ላይ የአላህ ሰላም እና እዝነት በነሱ ላይ ይሁን። አላህ ካሉበት አስቸጋሪ ሕይወት ከነቤት ቤተሰቦቻቸው የሚወጡበትን ቀን ቅርብ ያደርግላቸው። ጌታይ፣ ድህነታቸውን አንተ በምትወደው ሀብት ቀይረህላቸው፣ ሁሉንም ደስተኛ አድርጋቸው፣ መልካም ትዳርንም ወፍቃቸው። አላሁመ አሚን።